ለአንተ ቀልድ ነው። እንደዚህ ባጭር ጊዜ ውስጥ ስለኔ ያለ ስሜት እንዴ ህይወታቸውን ኑጣ፣ አንተም የራስህን ህይወት ኑር፣ እኔም የራሴን ህይወት እንኑር። የሰው ህይወት ሶሲ ስለኔ እኮ አያገባሽም ሶሲ። ማዝራ ነው ሰራቸው እኮ ሁለቱም እኮ አይኔ ታያቾ ነው፣ ለቱም እኮ። ግን ደሞ እንደዚህ ሆነ እንደዛ ነው ስህተት እኮ ቶለሬት ማድረግ የለብንም አይ፣ ሲናገራ ይሰማም፣ የምናገረው ነገር ይገማል። አምሮ ተደፍኗል። ይሄ ሰውዬ ሊያብድ ነው እንዴ? ይሄ ዳኒ የተብዬው ሁሌ አብድ ነው። እርግጠኛ ነኝ። አስመሳይ ደግሞ በትልቁ ውሸት መጥቷል። ዛሬ ሰላም ሰላም፣ ውድና እየተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም። እኔ ጋር ፈጣሪ ይመስገን ሁሉ ሰላም ነው። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረግ እንዳትረሱ። ቪዲዮ ስትጀምሩ ላይክ እያደረጋችሁ ጀምሩ። ሰውዬ ያስቃል። የሃይሚ ድምጽ ሲሰማ የስ ኡህ ይላል ው ይላል ጭራሽ ማለት ነው። ትልቅ አድርጎ ይተነፈሳል ማለት ነው። ያማል እንዲ ይሄ ሰው እንዴት እንደሚንቀላለሸው እዚህ ጋር ሃይሚ ድምጽ ሰምቶ ማለት ነው። እንደዚህ ይሆናል። ጠረ ሰው ምን እየሆን ነው በፈጣሪ? ረ ሰውዬ ፌንት ሊበላ መሰለኝ። በቃ ጨርቁን አይጥልም አንደኛው። እንድታወቅለት ማለት ማበዱ እንድታወቅለት ጨርቁን መጣል አለበት። እቺ ሶስና ተብየው ደግሞ ዛሬ ሳላደንቃት አላልፍም። ከልጁታ እች ልጁታ በማታቆ ነገር ላይ እንዳታስገባት ወይም ደግሞ እንዳትለጥፍባት ልጁታ ምንም አታቆም፣ ልጁታን አታሰቃያት እያልች ነው በዚህ አጋጣሚ ሳላደንቅሽ አላልፍም ማለት ሃይሚ ምንም ነገር ውስጥ ስለሌለች ወይም ደግሞ እሷ ምንም የማታቆ እሄል ሰውዬ ነው መተዋፉን የምከፍትበትና ስለዚህ ይሄ ምንድን ነው የእውነትን ነው ምላችሁ እውነቷን ነው ተናገረች ማለት ፈልጋለሁ እና ውድ ቤተሰቦች ዳኒ ተብዬው እኔ እንጃ እንግዲህ ሶስና እኔና ሶስና ምንም ነገር የለንም እኔ ሃይሚ ለዛ ነው የምትፈራ አይስቡት እስኪ አተሳሰቡ ነው የሚያስቀኝ እኔ ሌላ ነገር ሳይሆን አተሳሰቡ ያስቃችኋል የምሬ ነው ምላችሁ ሶስና ለሃይሚ ምንድነው የምትነግረው እኔና ዳኒ ምንም ነገር የለንም ብላ ለሃይሚ እንድትናገር ሃይሚ ደግሞ ከሱ ጋር እንድትሆን ፈልጎ ነው እንግዲህ። ረ ረ ረ ቱ አንተ እንደው እንደውም በእግሯ አትነካ ማይሚ አንተን ማለት ነው። በእግሯ እንዲነክች አታድርግም። ምን አይነት ሰው አስመሳይ። እቺ ልጅ ስጠራት ከስራ ነው የጠራኝ ትላለች። እቺ ሶስና ስጠራት እናይና ችግሯችን እንፍታ እንታረቅ ብሎ ነው የጠራት እሷ ስትሄድ ደግሞ ሃይሚ ትላንትና አስቀይማታለው እቅርታ ሊጠይቃት ነገሮችን እንፍታ ሃይሚን ጥራት አለ። አስቡት እስቲ፣ ደግሞ እነዚህ ሰዎች ተጣልተዋል። እውናታችሁ ነው እንዳንለው እንዳልል ራሴ ማለት ነው። እስቲ አስቡ ካሜራ ይዞ የእሷ ቤት ቪዲዮ መስራቱ መግባ ሰርቶ ምናምን አሮ ነው ብቻ። እናንተ እኔ አልገባኝም አሁን የተካሄደ ያለው ብሩክ ጠፍተዋል። እንግዲህ ዛሬም አልመጣም፣ ትላንትም አልመጣም ማልመጣም ምን አይነት ሁኔታ ላይ እንዳለው እኔ አላቅም። የምን በጣም ጨነቀኝ እሱ ሳላይን ተስሎ ደሞ ሃይሚየው እንኳን ትላንትም ዛሬም አይተናል። እንግዲህ እሱ ደግሞ አልመጣም ብቅም አላለም በቶክቶክ በኢንስታግራም ምንም ነገር የለምና በጣም ነው እንትን በጣም ነው ቅር የሚለው። የምር ብቻ ፈጣሪ ጤና ውስጥ በያለበት ሌላ ምን እንላለን። ደንግጦ ነው እንግዲህ። ሃይሚ እኔ የነገርኳት እንዲ መሆና እሱ የነገራት እውነቱን እንዲ እንዲ እንዲ ዳኔ ይሄ ነው ይሄ ነው ብሎ ከመጀመሪያው ሲነግራት ነበር። ሃይሚ እንግዲህ ሃይሚ ናት። ትንሽ መጀመሪያ አልተረዳችም። አሁን ነው የተረዳችሁና እንግዲህ የብሩክና ሶስና ነገር ደግሞ ምንድ ነው የፕራንኩ ነገር፣ ሰው ልጅ ይሳሳታል። ሆኗል አንዴ ሆኗል አልፏል ብላለች። አይም እያስቡት እንግዲህ ነገሩን ትታለች ማለት ነው። ገባችሁ አይደለም ብሩክን ብትፈልግ ኖሮ ይህች ልጅ ብሩክን ብትፈልግ ኖሮ የፈለጌ ነገር ቢመጣ እቷ ምን እንዳለች ብቻ አስቀምጥላችኋለሁ። የምሬን ነው ምላችሁ። ትንበላላ አስቀምጥላችኋለሁ። የእሷ እት ነው ምን እንዳለችው ለዳኒ ብቻ ስሙት። ውነቴን ነው ምላችሁ፣ በጣም ነው የሚገርመው፣ በጣም ነው የሚያስደንቆ። እና ውድ ቤተሰቦቼ ሃይሜ እንግዲህ ብቻ ይኖ ብላ ነው ዋሽታ የጠራችሁ፣ ይቅርታ ልጠይቃት፣ ሃይሜን ጥራት ስላላት ነው ይሄ ደደብ ሰውዬ ማለት ነው። ሃይሜ ስትመጣ ደግሞ ይቅርታ አልልም፣ ሶስና እኔና አንቺ እንደተለያየን ለሃይሜን ይገራ ትላል። በቃ እንትን በሉት ይባበሉት፣ ይሄ ሰውዬ በሴኬንድ ውስጥ ወደዚያ ወደዚያ የሚቀያየረው በጣም ነው የሚገርመው። ምን ማድረግ እንዳለበት አላቅም። እኔ በኢየሱስም ሰው የለም እንዴ በህይወቱ ውስጥ ማለት ቤተሰብ፣ እናት፣ አባት ኤት ወንድም የለውም እንዴ አይም እንዴ ቪዲዮ የነሱ ቤተሰብ አይመክሯል? የእውነት ብመከር መልካም ነው የሚመስለኝ ይሄ ሰውዬ ይሄ ጋኒ የመሰለ እንትኑ ጭንቅላቱ ውስጡ ባዶ ነው። እናንተ በኢየሱስ ክርስቶስ ውስጡ ባዶ ነው። ይሄ መሰለ ጭንቅላት ይዞ እነዚህ አተሳሰቡ የወረዴ መሆኑ እኔ በጣም ነው የገረመኝ። እና ይች ልጅ ራሱ ገርማኛለች የምሬን ነው የምላችሁ። እንደዚህ ሳይከባበሩ እንደዚህ አራት አመት አምስት አመት ማስቆጠራችሁ ራሱ እኔ ግርምትን ግርም ይለኛል። የምር እንዴት ነው ሰው ልጅ ሰው ልጅ እኮ በመጀመሪያ ክብር ነው በህይወታችን ውስጥ የሚያስፈልገን አንደኛ መከባበር ነው። ከዛ ሰው ልጅ ስታከብሪ፣ ከዛ በኋላ እያለ ፍቅር ይመጣል ማለት ነው። እና እንዲህ ነው እነዚህ ልጆች ተፈቃቅሩ ተዋዶ ምናምን የመጡ ማለት ነው። እንዴት እኔ ህልም ነው ይመስለኝ እንደዚህ ሲሉ አላምናቸውም። የምሬን ነው ምላችሁ ምንም ነገር ሊያምናቸው አልችልም። እና በጣም ነው የሚገርመኝ። በጣም ነው የሚደንቀኝ የእውነት ስነግራችሁ ማለት ነው። ብቻ አላቅም። ብቻ ፈጣሪ ምን እንደሚያደርጋቸው አላቅም። ፈጣሪ ምን እንደሚያደርጋችሁ አላቅም። መጨረሻችሁን ያሳምርላችሁ። ዛሬ ያለች ያለችው ምንድነው እቺ ሶስና ከሀይሚና ከብሩኬ ህይወት እኔ እናንተ እንውጣ እነሱ ሰላም ይኑሩ፣ እኔ እናንተ አንተም የራሴ ህይወት ኑሮ እኔም የራሴ ህይወት ልኑሩ እያለች ነውና። አዎ እኛም እንደዛ ነው የምንፈልገው። እናንተ ተለያያችሁም አልተለያያችሁም፣ ኖራችሁም አልኖራችሁም አይዶን ከር እኛ አያገባንም። እኛ የጮውንም የፈለግን ያለኑ እናንተን አናቅማ አናቅም ለዛ ማገባን እኮ ስለማናቃቸው ነው። ትላንት ነው አወቅናቸው። ደግሞ እናንተ ለኦዲንስ ምንም ማለት ክብር እንደሌላችሁ ነው የተረዳንና ስለዚህ እኛ ሃይሚና ብሩኬ አንድ ላይ ተመልሰው ሰላም እንዲፈጥሩ ነው እንጂ የእናንተ ሰላም ማለት አይጨንቀንም። እና ማለት ለምሳሌ ማለት ነው ሃይሚና ብሩኬም ታርቆ እነዚህ ልጆችም ታርቆ አንድ ላይ ቢመጡ በጣም ነው ደስ የሚለው። ፈጣሪም እንደዛ ነው የሚወደው፣ ሰው ልጅም እንደዛ ነው ደስ የሚለው። ነገር ግን እናንተ እንደዚህ የተሰዳደባችሁ፣ እንደዚህ የተንቋሹሾ እሷ ይቆሽሻታል እሱም እሷ እንደዛ ይሄ ፍቅር ሳይሆን አለ አይደለም። መጀመሪያ እስቲ ክብርን ተማሩ፣ ተከባበሩ። ከሌላ ነገር በፊት ክብር ስጡ፣ ክብር ተሰጣጡት። ይሄ ነው ከእናንተ የሚጠበቀው። ስለዚህ አሄ ቁንጫ የሆነ ሰውዬ እንዴት ከሃይሚ ህይወት እንደሚወጣ አላቅም። እኔ በጣም እንጃ። ተጣበቀ እኮ እናንተ፣ በኢየሱስ ስም ምን ያነሰው ነው ይሄ? ብላስቲክ ከብላስቲክ ይብሳል። ይሄ ሰውዬ ልጁቷ ላይ ተጣበቀ። ትላንትና እኮ አንተ ጋር አልደውልም ስልከ መላ አትደውላ ብላ ነው የሄደችውና፣ ይች ልጅ እናንተ የሆነ በሽታ መዳን ለምን ብዙ ጊዜ እንዳያቸው ከሆነ የሆነ ነገር ያረጋታል። እና ጭምድድ ትላለች ፊቷ በጣም ይጨማደዳል። አሁንም ጸጉሯን ጭንቅላታን ይዛ እያንቀሳቀሰች ነበረ በሁለት እጇ ማለት ነው። ስትናደድ ነው እንዲህም ያረጋት ችግር አለባት ሶስና ማለት ነው። ብቻ ፈጣሪ ማርሽ እናተ ችግርም ካለብሽ ማለት ነው። በጣም ያናድዳል። በነገራችን ላይ አምስት አመት አብራችሁ ቆያችሁ ዛሬ ታውቆ አንድ ሴት ዛሬ አውቆ ነጌ ደግሞ እኔ ለአንቺ ስሜት አለኝ አንቺ ተመቸችኝ ከአንቺ ጋር ተለይቻለሁ አንቺን አልፈልግሽም ከእሷ ጋር አስጣርቅኝ ብሎ በድፍረት መድህነ ለምን ይሄ ንቀት ነው የሚባለው። ነግራቸው ንቀት ነው ብዬ ነው ማስበውና እና አይቶ የሶስና ሶስና እህት እንዴት እንደተናደደችው ምን ብላ ሼር እንዳደረገችው አስቀምጥላችኋለሁ። በጣም ነው የሚያስቀው። ክርስቶስም በጣም ነው ተናደደችው፣ በጣም ነው የሚያናድደው። እና እኔ ከሃይሚ ጋር ነው ነገሮችን ማስተካከል የምፈልጉ፣ እኔና ሶሲ ምንም ነገር የለንም። እና እዚህ ጋር ራሱ ማለት ነው ሶስና ሰላም እንውረደው ኔናዳኔ ካናንተ ሕይወቱ እንውጣ እናንተ ሰላማችሁን ፍጠሩ እያለች ትገኛለች እና እኔና ምንም ነገር እንደሌለ ለሀይሚ ተናገሪ እያሌ ደግሞ እሱ አፉን ይከፍታል ማለት ነው። ምን አይነት ሰው እንደሆነ አላቅም። በነገራችን ላይ ኦዴንስ ምቅርታ ጠይቃለች፣ ሃይሚ ምቅርታ ጠይቃለች፣ ቅርታ ተጠያይቀዋል። ሃይሚ እና ሰላም ከፈጠሩ ይሄ ሰውዬ ወደዛ ከህይወታችሁን አስወጥቶ እውነቴን ነው የምላችሁ። ሶስም ካልፈለገች ዲያኒ ማን ነው? ሶስም ካልፈለገች ብሩኬና ሀይሚ ሆኖ እች ሶስን ሆና ሰላም ብፈጥሩ ሁለቱ በቃ ከዛ ሶስቱም ሰላም ፈጥሮ ይህ ሰውዬ ከህይወታችሁ አስወጥቶ ማምጣት ይችላሉ። የምሬን ነው ምላችሁ። ማለት ይቺ ሶስናም እንደዚህ እሷን አለመፈለግ ብላለች። ሀይሚ በነገራችን ላይ ለሷ ያለ ውሸት ነው ለእሷ ያለ ነገር ፍቅር ሳይሆን የውሸት ፍቅር ነበረ ለዛ ነው በዚህ ሰከንድ ውስጥ እንደዚህ የተቀየርኮ ብላለች አይሚ አዎ ይሄ የእውነተኛ ፍቅር ሳይሆን የውሸት ነው አብሯት ነበረ ሰውዬ ውሸት ነው ብዙ ጊዜ ቺክ ስታደርግብኝ እኔ ዝም ብዬ የቻልኩት ይሄንን በቃ ትግስትን እንድታይ ብዬ ነው እኔ ህይወት ፈልጌ ነው ካንተ ዝም ያልኩት እንጂ ብዙ ጊዜ ቼክ ስታደርግብኝ ነበረ፣ ብላለች እንግዲህ፣ አያቸው አደለ ሰው ስናደድ ምን እንደምናገረው፣ እውነቱን አውጥታለች ማለት ነው። ብዙ ጊዜ እንደምባለገው ባለጌ ሰው እንደሆነ ሰው ስና ራሱ ተናግራለች ማለት ነው። ወይኔ ወይኔ ወይኔ የአፍትሽ ባለቤት የትርፋንጀት